ሰላም ጤና ስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ አሁን የዘውዱ ሸዋጫጭር ዜናዎችን አቅርብላችኋለሁ አብራችሁን ቆዩ በቅድሚያም እርሶቹን እንሆ ጡት ቆራጩ ቡድን ቤተሰቦቿን አፈነ ዶክመንተሪም እየሰራባት ነው ተባለ አፋሮች መንገድ ዘጉ አሁንስ ደከመን በቃን አሉ ብልጽግና አንቀበልህም ብለውታል ታሪካዊውና ጥንታዊ መድኃኒት ቤት ፈረሰ ብልጽግና ታሪክን ማጥፋት ልማዱ ነው ተባለ የልጄን ጡት ቆረጡት ግን ዝም ብዬ አልተኛም አለ አባት በደፈጣ ውጊያም ታላላቅ ድሎች ተጎናጸፈ ፋን ነው አሁን ወደ ዝርዝሩ እንሄዳለን እና አብራችሁን ቆዩ በቅድሚያም ከፋኖቹ ዜና እንነሳለን ብልጽግና የሟች እናት እና አባቷን አፍኖ በመውሰድ የውሸት ዶክመንትሪ እየሰራ መሆኑ ተሰማ ነውረኛው የብልጽግና ቡድን የሟቾችን አስክሬን ጡት በመቁረጥ ለምን ትቆርጣላችሁ በሚል የክብር ሰማዕታቷን ፋኖ ለምን ቤተሰቦቿን አፍኖ በመውሰድ ፋኖን ገደላት የሚል ዶክመንትሪ እየሰራ መሆኑ ነው የተገለጠውም በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ሀፄ ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም ክፍለ ጦር አረንዛው ዳሞት ብርጌድ አባልና ኮማንዶ ተመራቂ የሆነችው ፋኖ በአለም ዋሴ ጥቅምት ሁለት ለ በተካሄደው ውጊያ ነው ቆስላ፣ በጠላት እጅ ወደቀች ሲሆን የጠላት ኃይልም በእጅ ወደቀችውን ፋኖ በአለምን በአሰቃቂ ሁኔታ በጩቤ የሰውነት አካሏን ደጋግሞ በመውጋትና ጽቶቿን ጥቶቿን በመቁረጥ በአሰቃቂ ሁኔታ መግደላቸው የሚታወስ ነው። የክብር ሰማዕቷ ስርዓተ ቀብር የተካሄደ ቢሆንም ነውረኛው የብልጽግና ቡድን በጥቅምት 11 2018 ዓ ም አጥቢያ ለሊት ላይ የተማታቷን ቤተሰቦች አፍኖ የወሰደ ሲሆን በቡሪ አቅራቢያ ብርሸለቆ የስርዓቱ አፍ የሆኑ ሚዲያዎችን በመጥራት እናት አባቷን አፈሙስ ደቅኖ በማስፈራራት መከላከያ አልገድላትም የሚል ንግግር እንዲያደርጉ በውስጥ የደረሱ ምንጮቻችን ጠቁመውናል። የአረንዛው ዳሞስ ህዝብ ግንኙነት ኃላፊ ፋኖ ፍሳ አደራው እንደገለጸው ከሆነ የምዕራብ ጎጃም ብልጽግና ካድሬዎች ለወላጅ አባቷ በስልክ ደውለው የገደሏት ወታደሮች እርምጃ ወስደንባቸዋልም ብለውታል። ልጅ ከሞቶች በኋላ ማልቀስ አያስፈልግም፣ በቂ ገንዘብ እንሰጣለን በማለት ዛቻ ሁሉ ደርሶበታል ነው የተባለው። አባቷ ከዚህ በኋላ እኔ ታጥቄ ፋኖን እንቀላቀላለሁ ማለታቸውን ተከትሎ ነው አገዛዙ የክብርት ስምዓቷን ቤተሰቦች ከሚኖርባት በምዕራብ ጎጃም ዞን አርቢሲ መንፈሳዊ ተብላ ከምትጠራው ቀበሬ ነው በሌሊት በአገዛዝ ወታደሮች ታፍነው ወደ ብርሸለቆ መኮድ መወሰዳቸው የተገለጸው። በተለይም በብልጽግና በኩል በተቻላቸው መጠን አፍነው ጉዳዩን ለማስቀረት ቢሞክሩም ለተለያዩ ዓለም መገናኛ አውታሮች ጭምር እየዘገቡት የሚገኘቱ እኔም መረጃውን አባቷን ጭምር ከዚህ ቀደም በተለይም ልጃቸው ብትሞትም ግን በአማራ ትግል በምንም ጎዳይ ሊቋረጥ እንደማይችልና እሳቸውም በዚሁ ከፋኖ ጋር ተቀላቅለው ሊዋጉ የወሰኑ መሆናቸውን ሲገልጹም እንዲ ሚለውን ነበር። እና ልጄን እኔ ሳሳድጋት መጀመሪያም በትምህርት ቤት ነው። ቆይ የህፃኑ ትምህርት ቤት ገባች። ከዚያ ልክ 16 ዓመት እንደሆናት ትግል ምታግልኝ ለምን አማራ ይበደላል አለች እና ወደ አማራ ስትገባ እኔም አይ ጥሩ ነው፣ አማራ መጨቆን የለበትም፣ አማራ መበደል የለበትም ግቢ ያልሆል ከዚያ ኮማንዶ ስልጠና ሄደች። አጋጣሚ ስታመም አጃ ይቻል ነበር ግን እኔ ልጅ እሱ የኔ ልጅ ጡቷ ተቆረጠ ምን የኔ ልጅ በካራ ተጨቀጨቀች ብዬ እኔ ስሜታዊ አልሆንም፣ ወደ ኋላ አለልም። ግን እኔ እንደገና አባቷን መጣለሁ። አሁን እንደገና እኔ ራሴ አባቷ መሳሪያ ባይኖር ሁላ ብቻ ሰው አሁን ነገ ጀምሬ የምከተል በዚህ ሁኔታ አባቷ የገለጹትን ያበሳጨው የብልጽግና ሀይል

ኛለ በሳቱን የማምር የነበት ደቂቃዎች በኋላ የተፈጠረው ነገር ግን የአንድ የምስኪን ህፃን ልጅ ቆርጠህ ወይም ደግሞ ገለህ ጨጭቀህ በመድህ አማራን አሸንፋለሁ ማለት ዘበት ነው። የአንድ ምስኪን ልጅ ገለህ ማለት አማራን አሸንፍ ማለት አይደለም። እኔ ለእህቴ ዛሬም ነገም እንደምልስ እርግጠኛ ነው። አማራ የአማራ ልጅ አንድ ሴት ልጅ ጡት ቆርጠ አማራ ለ ለማሸነፍ እኔ እንጃ ስሜታም ነኝ። እንዴት እንዴት በአማራዎች ላይ በክርስቲያኖች ላይ እንዴት የሴት ልጅ ጡት ይቆረጣል? እንዴት አንድ ሀያ አመት ያልሞላት ልጅ እንዴት በግፍ ትገደላለች? እህቴ ተደፈረች። እናቴ ተደፈረች። ከሶስት መቶ ሺህ እስከ አራት መቶ ሺህ

አገራችን ተበደለ ብለን የወጣነው ነው። ለምን እንሞታለን? መሞት እኮ ለመሞት ነው የወጣነው። ነገር ግን ለምን በግፍ እንገደላለን? ለምን አሟሟታችን አሳምረን መሞታለን? ፋንዴት በትግሉ ዓለም ላይ እየፈጸምን ያለነው ተጋድሎ ቀላል ባይሆንም ይሁን እንጂ የራሳችን ሰዎች፣ በተለይም ልዩ ኃይልና ምንሻ እንደዚሁም የብልጽግና ሹሞች ወገኖቻችሁን እያስገደላችሁ የምትቀጥሉበት ሁኔታ አሁን በቅርብ ጊዜያት አትስ ይቋጫል ስትልም ቁጭቷን ገልጻለች ዘመቻ አርበኛ አደም አሊ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ምኒልክ እዝ መስከረም 14 2013 ዓ ም የተጀመረው ዘመቻ አርበኛ አደም አሊ አባናደው በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 2018 ዓ ም መጠናቀቁን በማስመልከት የአማራ ፋን ነው ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክ ህዝብ ምክትል ሰብሳቢ እና ወታደራዊ አዛዥ ፍታብራሪ ድርሳ ምብራሪ እና የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው የተሰጠ መግለጫ ዘመቻው መስከረም 14 2018 ዓ ም ከጠዋቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከጀመረበት ቅጽበታዊ አንስቶ የአማራ ፋኖ ብሔራዊ ኃይል ምኒሊክ እዝ፣ ምስራቅ አማራ ኮር አንድ፣ ምስራቅ አማራ ኮር ሁለት፣ ላስታ አሳምነው ኮር፣ ልጅ ኢያሱ ኮር፣ ንጉስ ሚካኤል አሊ ኮር፣ የእዙ ልዩ ዘመቻ እንዲሁም በእያንዳንዱ ቀጠናዎች በቅንጅት ድርጅታችን አካል የሆኑት ቴዎድሮስ እዝ፣ አሳምነው እዝ፣ በላይ ዘለቀ እዝ እና መላው ሰራዊታችን አባል በየደረጃው የሚገኙበት የኃይል አመራሮች እና የእዞች ስራ አስፈጻሚ አመራሮች አራት ሰባት ረፍት አልባ ውጊያ ተሳትፎ አመራሩን በመስጠት የህሉና ትግሉን ታሪክ አዲስ ምዕራፍ ውስጥ ማስገባት ችሏል ሲል በመግለጫው አስቀምጧል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅታችን የአማራ ፋኖ ብሔራዊ ኃይል ቀጠናዎች አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጠላትን እንቅስቃሴ በመገደብ አልፎም ባደረጋቸው የጋራ ውጊያዎች የአማራ ህዝብ የህሉና ትግል መሪ ድርጅት እንደተፈጠረ በተግባር አሳይተናል ሲል ገልጿል። ፋኖ በመግለጫው ለ18 ቀናት ያለእረፍት በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ የቡድን መካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከአራት በላይ ወታደራዊ ተሽከርካሪዎችን በምርኮ የተገኘበት ሲሆን ጠላት አምስት ክፍለ ጦሮች የተበታተኑበት ውጊያ አቅደው የሚመሩ የውጊያ መሀንዲሶቹን ጨምሮ በርካታ መስመራዊ መኮ ኮኖኖችን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበረ በግምገማ አረጋግጠናል ሲል ገልጧል። ታዲያ ከወታደራዊ ድል አኳያ ስድስት ሞርተር ሶስት የሞርተር ምጣድ እና 103 የሞርተር ቅንቡላዎች፣ 8 ድሽቃ፣ 33 ብሬን፣ 13 ስናይፐር፣ 1343 ክላሽ፣ 8 ሽጉጥ፣ 487 የእጅ ቦምብ 25 ሬዲዮ መገናኛ 448 የክላሽ ካዝና 613 የደረትና የወገብ ትጥቅ 62479 የክላሽ ተተኳሽ 34570 የብሬን ተተኳሽ 15614 የድሽቃ ተተኳሽ 679 መርኮኛ 3003 የተደመሰሰ 567 ወታደራዊ ሻንጣ 24 መኪና የወታደራዊ የወታደራዊና የፖለቲካ አመራሮች መኪና ኦራል አምቡላንስ ፓትሮል ጨምሮ የአገዛዙ ወታደሮች መጠቀሚያ አድርጓቸው የነበሩትን የተማረኩት አምቡላንሶች ለህዝብ አገልግሎት እንዲውሉ ተደርጓል ሲል በመግለጫው አብራርቷል። የአማራ ህልውና ትግል ከጀመረበት ካለፉት ሁለት ዓመታት ወዲህ ጠላት ካስተናገዳቸው ኪሳራዎች እጅግ ከባድ ኪሳራ በዘመቻ አደማሊ አስተናግዷል ሲል ነው በመግለጫው በዝርዝር ያብራራው። ፋኖ በፖለቲካዊ ረገድም በርካታ ወረዳዎችን ከአርባ በላይ ከተሞችን ህዝባዊ ውይይትም አካሂዷል። የህዝብ አስተዳደር መዋቅር በሰፊው የዘረጋበት ከዚህ ጋርም ተያይዞ በቀጠናው እንደ አማራ አማራ ፋኖ ብሔራ ኃይል በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠበት አቅማችንን ለወዳጅ ጠላት እያሳየንበት ልዩ ዘመቻ ነው ብለዋል። አማራ ሰበር ነው እያሉ ጠላቶቻችን ቢያወሩም ታላቁ አማራ እንደማይሰበር እንደውም ጠላቶቹ በሰዓት እድሜ መደምሰስና ማጽፋት እንደሚቻል በዚህም የአማራ ህዝብ መነቃቃት እየፈጠረ ነው ብለን እናምናለን ሲል ገልጿል። የወታደራዊ ድል በፖለቲካዊ ግንባር እንዲደገም እንደ ድርጅት እየሰራበት ይገኛልም ሲል ነው የገለጠው። ከህዝብ አስተዳደር ህዝባዊ ውይይት አኳያ የቅዳችን አንዱ ተቋም የሆነው ፀሐፊ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል እየሰለጠኑ ፖለቲካዊ መኮንኖች በተለያዩ ቀጠና ያደረጉት ስራ የሚደነቅም ነው ሲል ነው ያሳወቀው። በመግለጫው ወደ ፋኖ ያልገባችው የአማራ ምሁራን በዚህ አጋጣሚ ትግሉን ተቀላቃሎ ፖለቲካውንም አግዙ ለማለት እንወዳለን ሲልም ጥሪ አቅርቧል። በተጨማሪም ነጻ በወጡ ከተሞችና የወረዳ ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳፎ የትግሉ ባለቤትነት ዳግም አስመስክሯልም ብሏል። ከዲፕሎማሲ አኳያም በመግለጫው እንዳስቀመጠው ከሆነ ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎችን እንደሚያከብር በምርኮኛ አያያዙ ለዓለም አቀፍ ማህበረሰብ በማሳየት ትግላችን ራስን የመከላከል እንዲጠፋ የተፈረደበትን ህዝብ ህሉና የማዳን ተልእኮ እንደሆነ በተግባር ማስመስከር ችለናልም ሲል ገልጿል። የዓለም አቀፍ ሰብአዊ ህግ በሚደነግገው መሰረት ሰብአዊ ክብራቸው በተጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላትን ይህንን ምስክርነታቸውን በዓለም አቀፉ ማህበረሰብ ፊትም መስክረዋል ያለው መግለጫው ይህ አዲሱ የአማራ ህልውና ትግል ታሪክ ምዕራፍ ነው ብለዋል። ፋኖ በደፈጣ ውጊያ ታላላቅ ድሎችን ተጎናጸፈ፣ ጥቃቱ ጠንክሮ ይቀጥላል ሲልም ገለጠ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የታደለ ጸና ሻለቃ ከሚዳር ሬማ ወረዳ የአርበኛ ጦር ጋር በመሆን ነው በአንድ መቶ አንደኛው በአየር ወለድ ክፍለ ጦር የተሳካ ደፈጣ ጥቃት መፈጸማቸውን ክፍለ ጦሩ የህዝብ ግንኙነት ክፍል ኃላፊ አርበኛ መምህር ወርቅ አፈስኩ አባቡ ለኮሩ ሚዲያ ኮሚኒኬሽን ክፍል በላከ አውደ ውጊያ መረጃ ገልጿል። የጠላት እቅድና መረጃው ቀድሞ የደረሰው ጀግናው አጼ ዳዊት ክፍለ ጦር የወራሪው ኃይል መነሻውን ከሬማ ከተማ በማድረግ በከተማው ቅርብ ርቀት ላይ በምትገኘው ሬ አምባ ቀበሌ ከሌሊቱ 11 ሰዓት ላይ የተንቀሳቀሰ ሲሆን የክፍለ ጦሩ ሁለተኛ ታደለ ጠና ሻለቃ ቃኘው በቀጠናው ካሉ የጽናት ተምሳሌዎቹ አርበኛው ጦር ጋር በመሆን በፈጸሙት መብረቃዊ የደፈጣ ጥቃት የብልጽግናው ሰራዊት ከፍተኛ ጉዳት ማስተናገዱን ገልጧል። በደፈጣ ጥቃት የተጀመረው አውደ ውጊያ ለከታታይ 30 ደቂቃ ወደ ጨበጣ ውጊያ የተቀየረ ሲሆን ጠላት ተጨማሪ ኃይል በማስገባት ውጊያው ተጠናክሮ መቀጠሉንም ክፍለ ጦሩ ያሳወቀው። በሌላም በኩል የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ጥቅምት 12 2018 ዓ ም ከጠዋቱ 12 ሰዓት አንስቶ ጎንደርና ወሎ በሚያገናኛቸው የጨጮሆ መስመር ላይ ከአገዛዙ ጋር እልህ አስጨራሽ ውጊያ አድርጎ ከፍተኛ ጉዳት ማድረሱም ተገልጿል። የአገዛዙ ጦር ከአራት ቀን በፊት በወገን ጦር ላይ አፈና ለመፈጸም ጥረት አድርጎ ከፍተኛ የሆነው ኃይሉን አጥቶ ወደ ተነሳበት ምሽጉ በሽንፈት የተመለሰው ሲሆን ጥቅምት 10 2018 ዓ ም ከመጥፋት የተረፈውን ጦሩን ለዳግም ዘመቻ በማሰማራት በቀጠናው በፋኖ ከበባ ውስጥ ካሉ ኃይሎች መካከል አርብ ገበያ ከሚገኘው ሰባ ሰባተኛው ክፍለ ጦር አንድ ሬጅመንት እንዲሁም ከንፋስ መውጫ ጎብጎብ ካለው ዘጠና ሁለተኛው ክፍለ ጦር አንድ ሬጅመንት በወገን ጦር ላይ የቁጥር እና የመሳሪያ የበላይነት ይዞ የዘመተ ቢሆንም ያስበው ማሳካት ሳይችል ቀርቷል ብሏል። በጀግኖቹና በአገዛዙ ጦር መካከል ጨጭሆ መድሃኔ ዓለም ጋንጋ፣ ጨጭሆ ጤና ጣቢያ አጓትዋ፣ ጊጦ ተራራ ላይ እልህ አስጨራሽ የጨበጣ ውጊያ ሲያደርግሎ ጠላት የማሰው ምሽግ መቀበሪያው መሆኑን ነው የገለጸው። በዚህ ውጊያም የሰማዕታቱ አርበኛ ከፍ ያለው የእጅ ስራ የሆነው ጀግናው ገብርዬ ክፍለጦር ጀግናው አንበሳው ጋይንት ክፍለ ጦር፣ ጀግናው የተራራው ራስ ጉና ክፍለጦር የ206ኛው ከፍ ያለው ደሴ ከወር ጥምር ኃይል ወታደራዊ ትስስር ፈጥረው ጠላትን ሽንፈት አከናንበውታል ብሏል። አገዛዙ በዙ 23 ሞርተር ድሽቃ የታገዘ ውጊያ ቢያደርግም በልቱ ውጊያዎች በጠላት በኩል 39 ሙት 72 ቁስለኛ እንደደረሰበት የታወቀ ሲሆን 12 የነፍስ ወከፍ ክላሾች በርካታ የክላሽ ድሽቃ ተተኳሽ ምርኮ መሆናቸውንም በዝርዝር ገልጿል። አሁን ወደ ሌሎች ዜናዎች እንሄዳለን። ታሪካዊ አንበሳ መድኃኒት ቤት ፈረሰ። ብልጽግና በየጊዜው ታሪክ ማጥፋት ሆኗል ስራውም ተባለ። አዲስ አበባ ፒያሳ አካባቢ የሚገኘው እድሜ ጠገቡ አንበሳ ፋርማሲ መፍረሱን ከስፍራው የደረሱን መረጃዎች ያመላክታሉ። እየፈረሰ ያለው አንበሳ ፋርማሲ ከተመሰረተ ሰማንያኛ ዓመቱን የያዘ ጥንታዊ እንደሆነም ይታወቃል። በጀርመናውያን ሁለት እና በሶስተኛ ትውልድ እየተንቀሳቀሰ የነበረው አንጋፋ አንበሳ መድኃኒት ቤት የመድኃኒት ሽያጭ ቅመም ብቻ ሳይሆን የህክምና ቁሳቁስ አስመጭና አገር ውስጥ አከፋፋይም እንደነበረ ይታወቃል። ከዓመታት በፊት አንበሳ ፋርማሲ ፈርሳል መባሉን ተከትሎ በአዲስ አበባ የሚገኘው የጀርመን ኤምባሲ የአንበሳ መድኃኒት ቤት ድጋፍ መስጠት ይመለከታል በሚል ለአዲስ አበባ ከተማ ምክትል ከንቲባ በጻፈው ደብዳቤ አዲስ አበባ ብሎም ኢትዮጵያን የጀርመን የመዋለ ንዋይ ፍሰት መዳረሻ ለማድረግ እንደሚያበረታታ በኤምባሲ በኩል መገለጹ አይዘነጋም። ጉዳዩ ህጋዊ መንገድ መከተል አለበት ብለንም እናምናለን። ምክንያቱም በእድሜ ጠገቡ የአንበሳ መድኃኒት ቤት ላይ አስተዳደሩ ይወስዳል የተባለው እርምጃ ሌሎች ጀርመን ባለ ሀብቶች ሊያሸሽ ይችላል ሲል ደብዳቤ ማስገባቱ በወቅቱ ተዘግቦ ነበር። አንበሳ ፋርማሲ የሚገኝበት አነስተኛ ህንፃ የፌዴራል ቤቶች ኮርፖሬሽን ሲሆን ከዓመታት በፊት ከአካባቢው ልማት ጋር በተያያዘ ፋርማሲው ይፈርሳል ተብሎ የሚናፈሰው መረጃ ፍጹም ከእውነት የራቀ መሰረተ ቢስ መረጃ ነው ሲል ኮርፖሬሽኑ ማስተባበሉ የሚዘነጋ አይደለም። ይሁን እንጂ አሁን ቃላቸውን አጥፈው ይህንን ታሪካዊ ፋርማሲ አፍርሰውታል። አፋር ምሬቱን ገለጸ። መንገዶችን በመዝጋት ተቃውሞ አለኝ በብልጽግናም ላይ አለያም እርቦናል፣ ጠምቶናል፣ ደሞዝ ይከፈለን ሲሉ ነው የገዋኔ ከተማ ሰራተኞች። በአፋር ክልል ገዋኔ አካባቢ ደሞዝ ያልተከፈላቸው ሰራተኞች መንገድ በመዝጋት ድምፃቸውን ያሰሙት እንጨት ሰብስበው በአሮጌ ጎማ ጋር ሲያቃጥሉም ታይተዋል መንገድ ከመዝጋት ውጭ በተሽከርካሪም በተሳፋሪም ላይ ምንም ችግር አላደርሱም ጥያቄያቸውን በሰላማዊ መንገድም ነው ያቀረቡት ሰልፈኞቹ ጥያቄያችን በ2017 ዓ ም በጀት ዓመት ያልተከፈለ ደሞዝ ይከፈለን የሚል ጥያቄ ነው ያነሱት ሰልፈኞቹ የመንግስት ሰራተኞችና ቤተሰቦቻቸውን የያዙት መፈክር ይህንኑ ያስረዳል ሰራተኞቹ ተቃውሞ ካሰሙ በኋላ አሁን ላይ መንገዱ ከፍተውታል ከደሞዝ አለመከፈል በተጨማሪ የውሃ ችግር እና የመልካም አስተዳደር ችግር በመኖሩ መፍትሄ እንዲሰጣቸው ነው የጠየቁት ሰልፈኞቹ። ኢትዮጵያ ብድሯን በዩዋን ለመክፈል ለቻይና ይፋዊ ጥያቄ አቀረበች። ኢትዮጵያ ከቻይና ከተበደረችው 5.38 ቢሊዮን ዶላር ቢያንስ ከፊሉን ብድር በዩዋን ለመክፈል ከቻይና ጋር መነጋገር መጀመሯ ነው የተገለጸው። ኢትዮጵያ ዕዳዋን በዩዋን ለመክፈል ከቻይና ጋር ስምምነት ላይ የምትደርስ ከሆነ በዶላር ትከፍል ከነበረው አነስተኛ ወለድ እንድትከፍል ያግዛታልም ነው የተባለው። በተመሳሳይ ስምምነት በቅርቡ ኬንያ ዕዳዋን በዩዋን ለመክፈል ከቻይና መንግስት ጋር ስምምነት ላይ በመድረሷ ሀገሪቱ 215 ሚሊዮን ዶላር የወለድ ክፍያ ማዳን መቻሏም ታውቋል። የብሔራዊ ባንክ ገዢ አቶ እዮብ ተካልኝ ይፋዊ ጥያቄ መቅረቡን ይግለጹ እንጂ በዕዳው ምን ያህል በዩዋን ለመክፈል እንደታቀደ ከመግለጽ ግን ተቆጥበዋል። ክቡራን ተመልካቾቻችንና አድማጮቻችን ዜናዎችን ለአሁኑ ያቀረብኩላችሁ የዘውዱ ሾ አጫጭር ዜናዎች እነዚህ ይመስለ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾ ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ኮዲሁ በማክበር እንጠይቃለን። ዜናዎቻችንን አበቃን። ከዜናዎቹ ጋር እስካሁን አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ በሚቀጥለው ዝግጅት እስከምንገናኝ፣ ሰላም ጤና አስጥልኝ።